ያለው ቁማር ህይወት ውስጥ ያሳለፍክ ሰው ነገር ምን ያላቅም? ስለ ቁማር ራሱ ምንነት ማለት ነው። እዚህ ልክ እንደገባ ቁማርተኛ ተበደረ ማለት አይመልስልሽ። ሰባት ስክሪፕቶቼ ሰጥቼ ወድቋል ብለውኝ የራሴን ስራ በሌላ ሰው ስም ሳይ ተስፋ ቆርጥኩ። ሚዲያን ምን ብሎ ተናገረ? ቪዲዮ ከሀሳብ አይደለም የሚጀምረው፣ ቪዲዮ የሚጀምረው ከመነካት። እኔ ተነካሁት በጎረቤቴ አንድ ሺህ ብር ባንድ ቀን ተበላክ ወይስ በላክ። ተበላው የሱ መልካምነትን በዛው ውስጥ አጥቷት ወዱ እንዳልሆነ እጅግ በጣም በቃ ስሜቱን አሸንፎት እንደሆነ ያቁማር ስረዳ። ስለዚህ ወደዚህ እንድትቀባይ ያደረገ ጎረቤት ነው ማለት ነው። ቁማር ምርጫ ሊሆን ይችላል ለመጀመሪያዎቹ ቀናቶች ውስጥ፣ ከዛ በኋላ ግን ግዴታ ነው። ሴቶችስ ምን ያክል በቁማር ሕይወት ውስጥ ሰለባ ይሆናሉ? የሚደበቁበት ነገር ይፈልጋሉ። ለምሳሌ በመጠጥ በጭስ ምናምን ሰው እንደሚደበቅ በቁማር የሚደበቅ ሐሳብሽ ልብሽ ቁማሩ ነው። ምክንያቱም ቁማር ልብን ነው የሚያደነድ፣ ውሸታም ነው የሚያደርግ። ቁማር ሁሌም ቢሆን ያበድርሻል እንጂ ሴትች ሳሙኤል ታደሰ እባላለሁ። ዛሬ ላይ ከመልሕቅ ሚዲያ ጋር በቁማርና በትዳር መካከል የሚፈጠሩ አለመግባባቶች ውጣ ውረዶችን ትኩረት አድርገን ውይይት አድርገናል። እኔም በዚህ ላይ ትኩረት አድርጌ የምሰራበት የተለያዩ ምክንያቶች አሉኝ። ነገ ስምንት ሰዓት ላይ በመልሕቅ ሚዲያ እንድትከታተሉ እጋብዛችኋለሁ። መልካም ጊዜ